ቲክታክ ላይ ዳያገኘሁት የሆነች የቢሮ አስተርጓሚ በጣም በርካታ የሰራተኛ ቪዲዮ ይደርሳታል ከመዳሞች። እሷናት ፖስት አደረገችው ማለት ነው። ሴትዮዋ ናት በመድኒት ያሳበደቻት ብላ ጽፋበታለች ቪዲዮ ላይ ወረዴ እኔ እኔ ደግሞ ለእናንተ ጥንቃቄ እንዲሆን እንዴት መጠንቀቅ ትችላላችሁ። በነገራችን ላይ ኢትዮጵያ ወደ ኢትዮጵያ ከሄዱ በኋላ አብዛኞቻቸው ጸበል ቦታ፣ ቁርአን ቤት ነው የሚገኙት። እህቶቻችን አብደው ከቤተሰብ ጋር መስማማት አይችሉም። ገንዘባቸው አይበረክትም። ባል አግብተው ከባላቸው ጋር አይቆዩም። በጣም ብዙ ስቃይ ይሰቃያሉ፣ ከሄዱ በኋላ ማለት ነው። ይሄ ሲሂር ድግምት ሀቅ ነው፣ ግን እኛ ደግሞ መጠንቀቅ አለብን። በምንድን ነው ብዙ ጊዜ ሊያሰሩባችሁ የሚችሉት ጡት ማሳዣችሁ ፓንታችሁ ሞዴሳችሁ በስነ ስርዓት መጠበቅ አለባችሁ። ሞዴሳችን እንዴት ልንጠብቅ እንችላለን ልትሉ ትችላላችሁ። አሁን ይሄ የደሙ ሞዴስ አላደል? ለምሳሌ ሞዴስ ተጠቅማችሁ ደም ነው ረዲ። ይሄ ታወቀ ነገር ነው፣ በግልጽ ነው መነግራችሁ። እኔ እሱ በሶፍት ጥቅ ልልልል አድርጋችሁ በኪስ ቁጥር አድርጋችሁ። ይሄ ትልቁ ሰጥላ አላደለ? የዝባላ እዛ ውሰዳችሁ ክተቱት በኪስ በደንብ አድርጋችሁ ሌላ ሰው ለሌላ ሰው እንዳይሸት ማለት ነው። ለምን ማንም ሊደርስበት አይችልም። ብዙ ጊዜ እኔ ሰምቻለሁ፣ በሞዴስ ነው የሚያሰሩት ማለት ነው። በሞዴስ ያስደግሙባችሁ ይችላሉ። ሌላ ደግሞ በፓንታችሁ ምትለብሱት ፓንት ከሶስት ከአራት መብለጥ የለበትም። ያንንም ፓንት በለበሳችሁ ቁጥር ሻወር ስታደርጉ እጥብ አድርጋችሁ እዛው አስጡት። ኦኬ አስጥታችሁ እንዳትረሱ፣ ውጭ እንዳታሰጡ። ፓንታችሁ፣ ጡት ማሳዣችሁ፣ ኢቭን የምትለብሱት ልብስ እራሱ ማወቅ አለባችሁ። የትኛው ልብስ እንደምትለብሱ ማወቅ አለባችሁ። ልብሳችሁ ከጠፋ የትኛው ልብስ እንደጠፋ ማወቅ አለባችሁ። በልብሳችሁ ሊሰራባችሁ ይችላል። በጡት ማስያዣችሁ ሊሰራባችሁ ይችላል። ሌላ ደግሞ ይሄ አብዛኞቻችን አንዳንዴ መዳሞች ሲስቁልን ምናምን በጣም እንቀርባቸዋለን። በስልካቸው ፎቶ እንነሳለን ምናምን። በስልካቸው በፍጹም ፎቶ እንዳትነሱ። እነሱ እኮ ሊያሰሩብን ከፈለጉ በፓስፖርታችን ሊያሰሩ ይችላሉ። የእናታችሁን ስም በፍጹም እንዳትናገሩ። የእናታችሁ የአባታችሁ ስም እንዳትናገሩ ገብቷቸዋል እዛ ጋ ማለ ፓስፖርትም ላይ አለ። ግን ለማንኛውም ሰው ለቢያንስ ለምሳሌ ፊሊፒኖች ጋር ምናምን የምትሰሩ ከሆነ የእናታችሁ የአባታችሁ ስም እንዳትናገሩ፣ በዛም ሊያሰሩባችሁ ይችላሉ። በፎቶአችሁ በጣም ተጠንቀቁ። እነሱ ጋር የማታቁት ሰው ወይም ደግሞ አብራቿቸው የምትሰሩ ሴቶች አምናችሁ በፎቶችሁን ይሄም የቤተሰቦቻችሁን ስም ምናምን እንዳትናገሩ ማለት ነው። ለምን በጣም በርካታ ምቀኛ እህቶች አሉ። ሌላ ደግሞ ይሄ ምግብ ለምሳሌ፣ እኛ በጣም የምንወዳቸው ነገሮች፣ ለምሳሌ እኛ አረብ ቤት ሆነን የአበሻ ምግብ በጣም እንወዳለን። ለምን እንዳልኳችሁ ታውቃላችሁ? የእኔ ጓደኛዬ አሁን አብረን ነው ያለነው እሷ በሀበሻ ምግብ ተሰርቶባታል። መዳሟ ሁል ጊዜ የሀበሻ ምግብ ታመጣላታለች። በተለያየ ነገር ነው የሚያመጡልን ያለች፣ ወላሂ እውነቴን ነው፣ ውሸት ነው እንዳትል ጓደኛ አጠገብ ያለች ሲጀመር ማለት ነው። በምግብ ተሰርቶባታል። እናንተ በምትወዱት ነገር ተጠራጠሩ። አንዳንዴ ማለት ነው ከባድ ነው በጣም ተጠንቀቁ ማለት ለምትበሉት ነገር ለምሳሌ አብዛኞች ጊዜ እኛ መዳም ሰርተው አይሰጡንም ምግብ አይደል እነሱ ከፈለጉ ኮ በጁስ በምናምን አድርገው ሊሰጡን ይችላሉ እነሱ ከውጭ የሚያመጡት ጁሳ ጁስ ምናምን ድንገት ለብቻችሁ ይሄ ሰፕራይስ ነው ምናምን የሆነ ጌጣጌጥ ነገር ሊሰጧችሁ ይችላሉ እንዳትለብሱ ገብቷችኋል አይደል እንዳት ለብሱ እነሱ የሚሰጧችሁን ጌጣጌጥ እንደገና ደግሞ የሚሰጧችሁ ፓንት አዲስ ካልሆነ እነሱ የለበሱት ከሆነ እነሱ የሚሰጧችሁ ጡት ማሻዣ አሮጌ ከሆነ እነሱ የተጠቀሙት ከሆነ እንዳትለብሱት ማለት ነው። ገብቷችኋል አደለ? ለምን ለድግምት ብቻ ሳይሆን እናንተም እነሱ የሚለብሱት ፓንትና ጡት ማሻዣ አንደኛ ለሌላም በሽታ ሊያጋልጣችሁ ይችላል፣ አይታወቅም። በነዚህ በእነዚህ ነገር ጥንቃቄ ልታደርጉ ይችላል ይቻላል ማለት ነው። መዳሞቹ ብቻ ሳይሆን በርካታ አሁን ለምሳሌ አብረናቸው የምንሰራ ጓደኞቻችን ሁላ ሊያሰሩብን ይችላሉ። እውነቴን ነው። በጣም እኔ የተሰራባቸው አውቃለሁ። እኔ ማለት አንዷ ጓደኛዋ ጥሩ ደረጃ ደርሳ ጥሩ ባል አግብታ ጥሩ ህይወት፣ ደስተኛ ሆና ስትኖር ሌላኛዋ ተምቀኛ ሆና እሷ ደግሞ የእሷ ደስታን ለማጥፋት የተሰራባት ልጅ እኔ አውቃለሁ። እንጠንቀቅ ሁላችንም። ይሄ ለጥንቃቄ ያክል ነው። እኔ ማለት ሰው እንዳታምኑ ምናምን ለማለት አይደለም። ገብቷቸዋል አደለ? በጣም ተጠንቀቁ። በተለይ ከሌላ ዜጋ ጋር የምትሰሩ ከሆነ ጥንቃቄ ልታደርጉ ይገባል። ለምን ሰው በምን ሊያጠምደን እንደሚፈልግ ለምሳሌ አንዳንድ መዳሞች ስራችን ከወደዱ የትም እንዳንሄድ የትም እንዳንንቀሳቀስ ሊያሰሩብን ይችላሉ። አብዛኛው እህቶቻችን አስር አመት አስራ አምስት አመት አንድ ቤት ላይ ይቆያሉ። በሰላም ይመስላችኋል? ደስተኛ አይደሉም። መልካቸው ተበላሽቷል። ማዲያት አውጥተዋል። ብር አልጠራቀም ብሏቸዋል። ምንም ያሳኩት ነገር የላቸውም። ነገር ግን በጣም በርካታ አመታትን አንድ ቤት ውስጥ ይቀመጣሉ። ሰው እንዴት ነው ደስተኛ ሳይሆን ብር እንደ አመድ እየበነነበት ፊቱ ተበላሽቶ ተመችቶ ሳይሆን እየተሰቃየ አንድ ቤት አስር አመት ሊኖር ይችላል። እስቲ የሆነ ቦታ ለሞክር የሆነ ቦታ ሊል ሊሂድ ሊል ይችላል። የተለያየ ቤት ያምረዋል የተለያየ አየር የተለያየ ንፋስ። ግን አንዳንዶቻቸው ግን ከዛ ቤት በደን መውጣት አይፈልጉ። በሄዱበት እኮ በአስራ አምስት ቀን የሚመለሱ እህቶች አሉ። በነገራችን ላይ ይህንን ታውቃላችሁ። ስለዚህ ለምን ይመስላችኋል ይሄ? እነሱ ቤታቸው ላይ እንድንቀመጥ እንድንሰራላቸው፣ በቃ ሊያሰሩብን ይችላሉ። ስለዚህ እያስፈራራኋችሁ ሳይሆን እያስጠነቋኳችሁ ነው ተጠንቀቁ ለማለት አህል ነው፣ ላችኋለሁኝ ማለት ነው። እኔ በፎቶ እና በእናት ስም ምናምን እንደሚሰራወቁት የሆነች ጓደኛዬ ናት ነገረችኝ። ማለት አብረን አንድ ወር ነው ሁለት ወር ሰርተን እሷ ነገረችኝ ማለት ነው። ማለት በእናት ስም ምናምን እኮ ያሰሩብሻል ምናምን ነገር እንደዛ አለችኝ። ከዛ በኋላ እኔ የእናቴ ስም በፍጹም አልናገርም ሌላ ቦታ ብሄድም ማለት ነው። እና እንደዛ ነው ላችኋለሁ። ተጠንቀቁ። ውዳችኋለሁ። ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። በቀጣይ ደግሞ በአሪፍ ቪዲዮ እመጣለሁ ብዬ አምናለሁ። ሰላም አሌይኩም ወራህመቱላህ።